ደግነት በፈጣሪም በሰዎችም የሚያስወድድ የሚያስመሰግን፣ የሚያስከብር በጣም የተቀደሰ ተግባር ነው። በዙሪያችን ያሉ ሰዎችን መውደድ፣ ለነዛ ሰዎች መልካም መሆን፣ ደካሞችን መርዳት፣ ለተቸገሩ መድረስ፣ ነገሮች ለጨላለሙባቸው ህይወታቸው ላይ ትንሽ የብርሃን ፍንጣቂ መፍጠር፣ እነዚህ እነዚህ ነገሮች በሙሉ የደግነት ወይም ደግሞ የመልካምነት መገለጫዎች ናቸው። ነገር ግን ደግሞ ለሰዎች የምታደርጉት መልካምነት በጥንቃቄና በእውቀት ሊሆን ይገባል። እርዱኝ እያሉ የተማጽኖ እጃቸውን የሚዘረጉ ሰዎች ሁሉ በንጹህ ልቦና የሚመጡ ላይሆኑ ይችላሉ። እርዳታችን የሚጠይቁ ሁሉ የተቸገሩ ናቸው ማለት ላይሆን ይችላል። ስለዚህ ካልተጠነቀቃችሁ፣ መልካምነታችሁ አቢዩዝ ሊደረግ ይችላል። ርህራሄያችሁ ሊበዘበዝ፣ ፍቅራችሁ እንደ ሽንፈትና እንደ አላዋቂነት ሊቆጠር ይችላል። ስለዚህ ሁልጊዜም የሰው ልጅን አስመሳይነት ልብ ልትሉት ይገባል። አንዳንድ ሰዎች ከእናንተ የሚያገኙትን ነገር ብቻ አስበው አብሯችሁ የቆዩ ሰዎች አሉ ይሄ ነገር ሲቆም ይሄ ነገር ሲቋረጥ ጥሏችሁ ለመሄድ ማንም የማይቀድማቸው በጣም ጥቅም አሳዳጅ የሆኑ ሰዎች በዙሪያችሁ ሊኖሩ ይችላሉ። ይሄን ነገር ሁልጊዜም ደብባሉ። ስለዚህ ደግነታችሁ በጥበብ ይሁን፣ መልካምነታችሁ አስተዋይነት ይታከልበት። ብዙዎቻችን መልካምነት ለሁሉም ሲወርዳታ እጅ መዘርጋት ይመስለናል። ለሁሉም ሶሽ ማለት ይመስለናል። ለማንም ምንም ነገር እንቢ ያለ ማለት መልካምነት ወይም ደግሞ ደግነት ይመስለናል። ደግነትና መልካምነት እንደዛ አይደለም። ይሄ ሁሉን ሰው የማስደሰት መገለጫ ነው። ይሄ ደግሞ ምናልባት ኃይላችሁን የሚመጣ ጥንካሬያችሁን የሚሸረሽር በራስ መተማመናችሁን የሚያጠፋ ደስታችሁን የሚቀማ በጣም አድካሚ ተግባር ነው። በጣም አድካሚ ነገር ነው። ይህ እሳቤ ልትሸከሟቸው የማይገቡ ሸክሞችና ቀንበሮችን ይጭንባቸዋል። ስለዚህ አንድ ነገር በሚገባ ልብ በሉ። መልካምነትና የሰዎች መጠቀሚያ መሆን ሁለት የተለያዩ ነገሮች ናቸው። ሰዎችን መውደድና ሰዎች እንደፈለጉ እንዲጠመዝዙ መፍቀድ ልዩነት አላቸው። ህይወታችሁ የሚበጠበጠውና ሰላም እንደ ራቃችሁ የምትቀሩት በማንም ሳይሆን እንደ ወዳጅ እንደ ጓደኛ እንደ ፍቅር አጋር በቀረቧችሁና ደግነታችሁን እንደ ጅልነትና እንደ አለማወቅ የሚቆጥሩ ሰዎች ነው። ሰዎችን ውደዱ፣ ነገር ግን በፍቅር አትታወሩ። ደጉ ነው፣ ነገር ግን ጅላቱ ነው። መልካም ነው፣ ነገር ግን መልካምነታችሁን በልውደድ ባይነት አታድርጉት። ለሰዎች መሸጋገሪያ ወይም ደግሞ ድልድይ ሆኗቸው። ነገር ግን ደግሞ የጫማቸው መጥረጊያ መንጣፋቱ ነው። ስለዚህ ምን እያልኳችሁ ነው? ልባችሁ ትሁትና ቀና ይሁን፣ አእምሯችሁ ደግሞ ንቁና ሁሉንም ነገር በእውቀት የሚያደርግ ይሁን። መልካምነታችሁ እነዚህን ሁለት ነገሮች ያጣመረ ካልሆነ እንደ መልካም ሳይሆን እንደ ጅል ትታያላችሁ። በሕይወታችሁ እምቢ አይሆንም የምትሏቸው ነገሮች ይኖሯችሁ። የማይሆኑ አይነት ግንኙነቶችን የመቁረጥ ወን ይኖራችሁ የማቆም የመግታት ወንድ ይኖራችሁ። እርዳታችሁ ለማይገባው ሰው እርዳታ ለማድረግ ጥበብ እንደሆነ ይገባችሁ። አንዳንድ ሰዎች ድጋፋችሁን ሳይሆን እናንተን መቆጣጠር ነው የሚፈልጉት። አንዳንድ ሰዎች ጓደኝነታችሁን ሳይሆን አድቫንቴጅ መምጣት ነው የሚፈልጉት። አንዳንድ ሰዎች ለመልካምነታችሁ አያመሰግኗችሁ፣ ግዴታችሁ ይመስላቸዋል። ስለዚህ መልካምነታችሁን በማስተዋል ካላደረጋችሁ በሂደት ራሳችሁን ታጣላችሁ። እርካታ ቢሽ ትሆናላችሁ፣ ተስፋ ትቆርጣላችሁ፣ አመድ አፋሽ ሆናችሁ ትቀራላችሁ። እንኳን እኛ የሰው ልጆች ይቅርና የሁሉ ባለቤት የሁሉ ፈጣሪ ሆኖ ፈጣሪ እንኳን የጠየቅነውን በሙሉ አይሰጠንም። የፈለግነውን በሙሉ አይሰጠንም። የሚሰጠን የሚያስፈልገንና ይጠቅመናል ብሎ የሚለውን ነገር ብቻ ነው የሚሰጠን። ስለዚህ አንድ ጊዜ ቆመ ብላችሁ ያላችሁበት ሁኔታ በጥንቃቄ ተመልከቱ። የሆነ ነገር ሲፈልጉ ብቻ የሚደውሉላችሁ ሰዎች በዙሪያችሁ አሉ። ቼክ አርጉ። መቀበል እንጂ መስጠት የማይታወቅበት የፍቅረት ውስጥ ናችሁ። ዋጋ ማስከፈል እንጂ ዋጋ መክፈል የማያውቅ የፍቅር አጋርጋር ናችሁ። ውስጣችሁን ቢማለት እንዳለባችሁ እየነገራችሁ አፋችሁ ግን እሽሽ የሚልበት ሁኔታ ውስጥ ናችሁ። እንደነዚህ አይነት ነገሮች ውስጥ ካላችሁ ከእነዚህ አንዱም ትክክለኛ የመልካምነት መገለጫ አይደለም። ትክክለኛ መልካምነት ገደብ አለው። ከራሳችሁ አብልጣችሁ ትኩረታችሁን ሁሉ ለሰዎች የምታደርጉት ነገር ላይ ካደረጋችሁ የተስተካከለ ደስተኛ፣ እርካታ ያለው፣ ሰላም ያለው ህይወት ልትኖሩ በፍጹም አትችሉ። አንዳንድ ጊዜ አይሆንም እምቢ ብሎ ትቶ መሄድ በጣም አስፈላጊ ነው። አንዳንድ ገደብ ማበጀት በህይወታችሁ ከወሰናችኋቸው ውሳኔዎች በጣም ትልቁ ነው። ብዙ ሰው መልካምነት ጊዜን፣ ጉልበትን፣ ገንዘብን፣ ፍቅርን ምናምን ያለ ስስት መስጠት ነው ሲሰምታችሁ ሊሆን ይችላል። ነገር ግን እውነተኛ መልካምነት እንደዛ አይደለም። እውነተኛ መልካምነት ልብን በመጠበቅ የራስን ኢኮኖሚ ባለማናጋት እምቢ በማለት አንዳንዴም ዝም ዘም በማለት አንዳንዴም ገደብ በማበጀት ገደብ በማስቀመጥ ውስጥ የሚቀለጥ ነገር ነው። ስለዚህ አሁንም ደግሜ የደጋግሜ የምነግራችሁ ነገር ምንድን ነው? ደጉ ነው። ነገር ግን ደግሞ ደግነታችሁ በማስተዋል ይሁን። ለሰዎች በነጻ ስጡ፣ ነገር ግን ደግሞ ገደብ ይኖሯችሁ። ለሰዎች ይቅርታ አድርጉ፣ ነገር ግን ደግሞ እንደ ደካማነት እንዳይቆጥሩ ተጠንቀቁ። የሰዎች ፍላጎት ትኩረታችሁን ከራሳችሁ ላይ እንዳያነሳው ተጠንቀቁ። የምታደርጉትን ሁሉ በእውቀት አድርጉት። መልካምነታችሁ ካሜራ ፊት አይሆን። በሰዎች ለመወደድ ብላችሁ በፍጹም አታድርጉት። ተቀባይነት ለማግኘት ብላችሁ አታድርጉት። ለታይታና ተቀባዩን ለማሳነስ ብላችሁ አታድርጉት። የማትከበሩበትና ዋጋችሁ በትክክል የማይታወቅበት ቦታ መቆየት ትህትናም አይደለም። ደግነትም አይደለም። በቀልድ በጨዋታ አስመስሎ ሊያሳጣችሁ የሚሞክሩ ጓደኛ ነን ባዮች ጋር ጊዜ ማሳለፍ ተገቢ መስዋዕትነት አይደለም። አላስፈላጊ ክርክሮች ውስጥ ኢንጌጅ ማድረግ አስታራቂ ሐሳብ የማያዛችሁ ማሳያ አይደለም። የማይመጠናችሁ ንግግር ውስጥ ዝምታን መምረጥ ንቀትም አለማወቅም ማለት። ማንም ሰው እምቢ ማለት ጭካኔ ወይም ደግሞ ክፋት ነው ብሎ እንዲያሳምናችሁ በፍጹም አትፍቀዱ። ማንም ሰው የማይመች ሁኔታ ተጥቶ መሄድ ተገቢ አይደለም ብሎ እንዲነግራቸው፣ አትፍቀዱ። ለሰዎች ለብዙ ሰዎች መልካም ሆን ችግር የለውም ለሁሉም ግን መልካምነታችሁን የማሳየት ግዴታ ያለባችሁ መልካምነት ፈጣሪ የሚወደው ተግባር ነው። ነገር ግን ደግሞ በማስተዋልና በጥበብ ሊሆን ይገባል። ስለዚህ ደግሞ የደጋግም የሚላችሁ ነገር መልካሙ ነው። ነገር ግን መልካምነታችሁ ገደብ ይኖረው። የሳቀላችሁ ሁሉ ከልቡ እንዳይመስላችሁ። እርዳታ የጠየቀ ሁሉ አስፈልጎት ነው ማለት አይደለም። ዓለማችን ቃልና ተግባራቸው የማይጣጣሙ በጣም ብዙ ሰዎች አሏት። ራስ ወዳድና ሁሉንም ነገር ለእኔ ከማለት ፍላጎት የተነሳ መልካምነታችሁ መጠቀሚያ ማድረግ የሚፈልጉ ለቁጥር በሚያዳግት መልኩ በዙሪያቸው አሉ። ስለዚህ በእንደነዚህ አይነት አስተሳሰቦች በእንደነዚህ አይነት አሳሳሽ ሰዎች ምክንያት ደግነታችሁ የመሰበራችሁ ምክንያት እንዳይሆን ተጠንቀቁ። አንዳንድ ሰዎች ለጥቅም ብለው እንደሚከተሏችሁ አትርሱ። አንዳንድ ሰዎች ጠላትነትን አርግዘው ግን ደግሞ ላይ ላይ ወዳጅ መስለው እንደተጣበቋችሁ ልታውቁ ይገባል። ጓደኛ መስለው ቃላት እንኳን የማያደርግባችሁ ነገር ሊያደርጉ ቀን የቆረጡ ሊኖሩ እንደሚችሉ አሰቡ። ጣፋጭ ቃላት ከአንደበታችሁ እያወጡ በሚስጥር ውድቀታችሁን የሚጠባበቁ ሰዎች በዙሪያችሁ ሊኖሩ ይችላሉ። እናንተም መስለው ከጀርባ የሚያሴሩባችሁ ሰዎች አሉ። የፍቅር ቃላት እየነገሯችሁ ለክህደት ቀን የሚጠብቁ አፍቃሪ ነን ባዮች ሞልቷል። ለስለስ ብሎ የሚያወሯችሁ ሁሉ ስስ ልብ አላችሁ ማለት አይደለም። የቀረባችሁ ሁሉ ወዳጃችሁ ነው ማለት አይቻልም። የበግ ለምድ የለበሱ ቀበሮች በዙሪያችሁ ሊኖሩ ይችላሉ። አይናችሁን ገልጣችሁ ይህን ነገር ተመልከቱ። ደግነታችሁ፣ መልካምነታችሁ፣ ርህራሄያችሁ፣ ፍቅራችሁ፣ እነዚህ ነገሮቻችሁ በሙሉ በጥበብና በማስተዋል ካልሆነ የወጥመዳቸው ሰለባ ልትሆኑ እንደምችሉ ልትረሱ አይገባም። ስለዚህ ይህን ነገር ሁልጊዜም በማስተዋል ልታስቡ፣ ልትጠነቀቁ ይገባል። ብዙ ሰው በመልካምነት የተጎዳው ሲል ሰምታችሁ ሊሆን ይችላል። ይህ እውነት ነው። መልካምነት በጥንቃቄ በማስተዋል፣ በተመጠነ መንገድ ካልሆነ አንድ ቀን የመጠቃታችሁና የመጎዳታችሁ ምክንያት ሊሆን እንደሚችል አትጠራጠሩ። ለሰዎች ያለ ገደብ መልካም ስትሆኑ፣ ያለ ገደብ ያላችሁ ነገር ስትሰጡ፣ ያለ ገደብ ጉልታችሁን ስትሞሉና ያለ ገደብ ለደስታቸው ስትጨነቁ፣ ውሎ አድሮ ይሄ ነገር ግዴታችሁ ሊመስላችሁ ይችላል። ራሳችሁን መመልከቻ ጊዜ ያሰጣችኋል። ሰላምና እርካታችሁን ቀስ በቀስ እንደሚሸረሽሩ በፍጹም አትጠራጠሩ። ስለዚህ ሁል ጊዜ መናገር ያለባችሁ ነገር ሰዎች ይሸሹኛል ብላችሁ ከመናገር ወደ ኋላ አትበሉ። በሰዎች ዘንድ ያለኝን ተወዳጅነት ሊቀንስብኝ ይችላል ብላችሁ ማድረግ ያለባችሁ ነገር ከማድረግ አትኮስኑ። ሰዎች ከታች ስትሆኑ አያከብሯችሁ። ተቀላቅላችሁ ተመሳስላችሁ አብራችሁ መኖር ስትፈልጉ ደግሞ ይጋፏችኋል፣ ይደርሱባችኋል። ከላይ ስትሆኑ ይጠሏችኋል። ስለዚህ ሁልጊዜም ያመናችሁበትን ነገር ያለ ፍራትና ያለ መሸማቀቅ አድርጉ። በደግነት ስም፣ በመልካምነት ስም፣ በቸርነት ስም አሳባችሁ ሁለንተናችሁን በፍጹም አሳልፋችሁ አትስጡም።